ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ በዚህ ዝግጅት አንድ ኬዝ አሳያችኋለሁ። በኮንሳልቴሽን ከሌላ ክሊኒክ የተላከ ኬዝ ነው። ይሄኛውን ኬዝ ዛሬ የማቀርብላችሁ ምክንያት አንድ ሰው ጥርሱን ከመነቀሉ በፊት ለምን ኤክስሬ ወይም ደግሞ የራጅ ምርመራ ያስፈልጋል የሚለውን በደንብ የሚያሳይ ኬዝ ነው። አብራችሁን ቆዩ። ሰዎች በተለያየ ምክንያት ወደ ጥርስ ሕክምና ክሊኒክ ሲመጡ ከምናዝላቸው ወይም ደግሞ ከምናደርጋቸው ምርመራዎች አንዱ የራጅ ምርመራ ነው። የራጅ ምርመራ በጣም እጅግ አስፈላጊ ነው። ለምሳሌ የተቦረቦረ ጥርስን ለማወቅ እንደዚሁም ደግሞ የተቀበሩ ጥርሶችን ለመለየት እንደዚሁም አንዳንድ ጥርሶች ከተለያዩ ስትራክቸሮች ጋር ለምሳሌ እንደ ነርቭ፣ እንደዚሁም ደግሞ እንደ ሳይነስ ስትራክቸሮች ጋር ምን አይነት ቅርበት አላቸው፣ ምን አይነት ንክኪ አላቸው የሚለውን ለማወቅ ከምናዛቸው ነገሮች አንዱ ኤክስሬ ነው። ይህ የምትመለከቱት የኤክስሬ አይነት ፓኖራማ ብለን እንጠራዋለን። ወይም ደግሞ የፊታችንን ቅርጽ እንዲሁም ደግሞ የታችኛውን እንደዚሁም የላኛውን የመንጋጋ ጥርሶች እንደዚሁም ደግሞ የተለያዩ ሌሎች ችግሮችም እንደዚሁ ካሉ በደንብ በግልጽ ማየት የምንችልበት የኤክስሬይ አይነት ነው። ይሄ ኤክስሬይ ወይም ደግሞ ይሄንን ራጅ ያዘዝኩበት ምክንያት አንድ ታካሚ ከሌላ ክሊኒክ በሪፈራል ወደ እኔ ይመጣል። ይሄ ታካሚ ከአንድ ሳምንት በፊት ጥርሱን ተነቅሏል። ሶ ጥርሱ የተነቀለው የላይኛው የመንጋጋ ጥርስ በቀኝ በኩል ያለው ጥርስ ነው፣ ወይም ደግሞ የመጀመሪያው ትልቁ ጥርስ ወይም ደግሞ ፈረስ ሞላር ብለን የምንጠራው ጥርስ ነው የተነቀለው። ይሄ ጥርስ ሲነቀል ይሄ ታካሚያችን የገጠመው ችግር አለ። ይህንን ችግር ተፈጥሮበት በተደጋጋሚ ጥርሱን የተነቀለበት ቦታ ለመታከም ይሄዳል። እንደዚሁ ታካሚው እንደነገረኝ ከሆነ በየቀኑ መድኃኒት እዛ ቦታ ላይ እንደሚያደረግለት እንደዚሁም ደግሞ እንደሚያጥበውና እንደሚሻለው ይነግረዋል። ታካሚውም ይህንን በማድረግ ይቆያል። ለውጥ ሳያገኝ ሲቀር ወደ ሌላ ሕክምና ቦታ ይሄዳል። ያ ሐኪም ወደኛ ክሊኒክ ይህንን ታካሚ ይልካል። ስለዚህ ይሄ ታካሚ ክሊኒካሊ ወይም ደግሞ በአይን ጥርሱ የተነቀለበትን ቦታ ሳይ ካየኋቸው ነገሮች መካከል አንዱ የመጀመሪያው ትልቁ ጥርስ በቀኝ በኩል የላኛው እንደሌለ ወይም ደግሞ እንደተነቀለ፣ እንደዚሁም ደግሞ ቦታው እንዳልዘጋ ነው የተመለከቱት። ከዛ በኋላ ይሄ ሲቢሲቲ ተብሎ የሚጠራ የራጃ አይነት ነው። እንደምትመለከቱት ሲቢሲቲ የሲቲ ስካን አይነት ነው፣ ወይም ደግሞ ሲቪቲ ስካን ብለን የምንጠራው የራጃ አይነት ነው። ነገር ግን የጨረሩ መጠን በጣም ትንሽ ወይም ደግሞ ለትንሽ የፊት ክፍል ላይ ወይም ደግሞ የተወሰኑ ቦታዎችን ብቻ ስለሚያሳይ የጨረር መጠኑ በጣም በከፍተኛ ደረጃ ተቀንሶ ነገር ግን እንደምትመለከቱት በስሪዲ የምንፈልገውን ሁኔታ ወይም ደግሞ ያሉትን ችግሮች በቀላሉ ለማወቅ የምንጠቀምበት ነው። እንደምትመለከቱት ሲቢሲቲዩም ላይ እንደዚሁ ይሄኛው ጥርስ ወይም ደግሞ የቀኝ የላኛው የመጀመሪያው ትልቁ ጥርስ ጎሏል። ሶ ብዙ የሚታይ ነገር የለም። ነገር ግን ወደዚኛው ሴክሽን ወይም ደግሞ ወደ ፓኖራማ ቪው ወስዳችሁ እና ምን አይነት ችግር እንደነበረ ላሳያችሁ። ይሄ ጥርስ ሳይነስ ውስጥ የነበረ ጥርስ እንደሆነ ያስታውቃል። ሳይነስ ውስጥ ያለ ጥርስ ማለት ጥርሳችን የስሩ ክፍል ሳይነስ ብለን ከምንጠራው ክፍል ጋር በጣም ቅርርብ ሊኖሩ ይችላል። ለምሳሌ የግራ በኩሉን ይህን የምታዩትን ጥቁሩን ነገር እንመልከት። ወይም ደግሞ ይሄ ሳይነስ ብለን የምንጠራው ክፍል ነው። ይሄ ሳይነስ ብለን የምንጠራው ክፍል ከጥርሳችን ጋር በተለይ ከትልልቆቹ ጥርሶች ጋር በጣም ቅርርብ አለው። ይሄኛውን የመጀመሪያውን ኢሜጅ ካያችሁት ይሄና ይሄኛው የጥርስ ስር ነው የሚታየው። ስለዚህ ሳይነስ ያልኳችሁ የሳይነሱ ቦታ ይሄ ነው። ስለዚህ በጣም በቅርበት ነው ያለው። ነገር ግን ይሄ ስር እዚህ ጥርስ ወይም ደግሞ እዚህ ሳይነስ ውስጥ አይደለም ያለው። ነገር ግን በአጋጣሚ ይሄኛው የጥርስ ስር ወይም ደግሞ የተነቀለው የጥርስ ስር በጣም ለሳይነሱ ቅርብ እንደነበረ ማሳያ ነው። እንደምታዩት ይሄኛው የሳይነስ ክፍል ጥቁር ወይም ደግሞ ሙሉ ለሙሉ ጥቁር ነው። እንደዚሁም ደግሞ ጥርሶቹ ወይም ደግሞ የጥርሶቹ ስሮች በጣም በቅርበት ይገኛሉ። በዚህኛው በኩል የምትመለከቱት ሳይነስ ግን ሙሉ ለሙሉ ጥቁር ሳይሆን ወደ ግሬ ከለር ሄዷል፣ ወይም ደግሞ ጥቁርነቱ አይታይም። ይሄ ማለት ምን ማለት ነው? የሳይነስ ኢንፌክሽን እንዳለ እንደዚሁም ደግሞ ሳይነሱ ከአፉ ጋር ወይም ደግሞ ከበላንቃው በኩል ቀዳዳ ኖሮት አፉ ጋር እየተገናኘ እንደሆነ ማሳያ ነው። ስለዚህ ለዛ ነው እንደዚህኛው ጥቁር ሆኖ ማይታየው ወይም ደግሞ ከተነቀለለት በኋላ ወይም ደግሞ በመንቀሉ ፕሮሰስ የሳይነሱ ፍሎር ብለን የምንጠራ ወይም ደግሞ የሳይነሱ የታችኛው ክፍል ተቀዷል ወይም ደግሞ ተተርትሯል። ስለዚህ ለምሳሌ ይሄ ተተርትሯል የምንለውን ወይም ተቀዷል የምንለውን በዚህ በመጀመሪያው ክፍል ወይም ደግሞ በሁለተኛው ክፍል ወይም በሶስተኛው ክፍል ሴክሽን መመልከት ትችላላችሁ። ኤክስፔክት የምናደርገው እንደዚህ ነጭ አይነት መስመር ይህንን መቶ የሚገጥም እዚህም ደግሞ እንደዛ መቶ የሚገጥም ነው። ኤክስፔክት የምናደርገው በዚህ በኩል ያለውን ላሳያችሁ ኮምፔር ለማድረግ እንዲያመቻችሁ ወይም ደግሞ በቀላሉ ሀሳቡ እንድትረዱት ለምሳሌ ይሄ ነጭ ነገር እዚህ ጥቁሩ ሳይነስ ነው። የላኛው ክፍል ይሄኛው የጥርስ ስር ነው። እንደዚሁም ደግሞ ጥርሱ ከታች ይታያችኋል። ስለዚህ ጤናማ ሳይነስ ሲሆን እንደዚህ አይነት ኦሪንቴሽን ነው የሚኖረው። ምንም አይነት የሚቆራረጥ ነገር አይደለም ነጭ እንዲሁም ደግሞ ጥርሱ ለብቻ ነው ምናየው። ነገር ግን በዚህ በኩል የተፈጠረውን ችግር ካያችሁት ወይም ደግሞ ያለውን ችግር ካያችሁት ነጩ መስመር እዚህ ጋር ይቋረጣል፣ እዚህም ይቋረጣል። ስለዚህ ሳይነሱ መቀደዱን የሚያሳይ ነው። እንደዚሁም ደግሞ ሳይነስ ውስጥ የምናየው ነገር ወይም ደግሞ ቀለም ከዚኛው ሳይነስ አንጻር ለውጥ አለው። ስለዚህ ክሮኒክ የሳይነስ ኢንፌክሽን ወይም ደግሞ ጥርሱ ከተነቀለ በኋላ ወደ አምስት ሰባት ቀን አካባቢ ቆይቷል በመመላለስ ስለዚህ ኦንጎይንግ የሆነ ኢንፌክሸስ ፕሮሰስ እንዳለ ወይም ደግሞ ለመዳን እያሰበ እንዳልሆነ የሚያሳይ ነው ስለዚህ ይህንን ታካሚ ክሊኒካሊ ወይም ደግሞ አፍ ውስጥ ስመለከት ይሄ ቀዳዳ እንዳለው እንደዚሁም ደግሞ የሳይነስ ሜምብሬኑ ወይም ደግሞ ሳይነስ የራሱ የሆነ ምንጣፍ አለው ከአጥንቱ በላይ እሱም ተቀዶ ሳይነሱ የተወሰነ ወደ ወደዚህ ወደ ተቀደደበት ወደ አፉ ክፍል መጥቶ አይቻለሁ። ሁል ጊዜም እንደምንለው አንድ ሰው የጥርስ መነቀል ወይም ደግሞ የጥርስ ሕክምና አገልግሎት ከማግኘቱ በፊት የራጅ ምርመራ በጣም እጅግ አስፈላጊ ናቸው። እንደዚሁም ደግሞ የሚያክሙት ሐኪሞች በነሱ ሊሚቴሽን ውስጥ ወይም ደግሞ በእነሱ ስኮፕ ኦፍ ፕራክቲስ ውስጥ መሆኑን ማወቅ በጣም እጅግ አስፈላጊ ነው። ምክንያቱም እንደዚህ አይነት ኮምፕሊኬሽኖችን ወይም ደግሞ እንደዚህ አይነት ውስብስብ ችግሮችን ማስቀረት ይቻላል። ምክንያቱም እንደዚህ አይነት ጥርሶች ከሳይንስ ጋር ከፍተኛ የሆነ ቅርርብ ሲኖራቸው ራሱን የቻለ የሳይንስ ማኔጅመንት ሊፈልግ ይችላል። እንደዚሁም ደግሞ በሚቀደድ ወይም በሚከፈት ሰዓት በሰዓቱ መዝጋት የሚቻልበት የህክምና አማራጮች አሉ። ይህንን ኬስ ቅድም እንዳልኳችሁ ከሌላ ክሊኒክ ጓደኛዬ ነው ለእኔ ወደዚህ የላከው። እንደዚሁም ደግሞ መጀመሪያ ህክምናውን የሰጠው ሐኪም እንዲህ አይነት ችግር እንደገጠመው ምናልባት ላይረዳ ይችላል፣ ወይም ደግሞ ተረድቶም ሊሆን ይችላል። ነገር ግን እንደዚህ አይነት ጥርሶች እንደዚሁም የተቀበሩ ጥርሶች የነርቭ ቅርርብ ያላቸው የሳይነስ ቅርርብ ያላቸው እንደዚሁም ደግሞ ሌሎች የጤና ችግሮች ሊያስከትሉ የሚችሉ ጥርሶችን በቀላሉ በራጅ ምርመራ በተለይ በሲቢሲቲ እንደዚሁም ደግሞ በአዮፒ ብለን የምንጠራው የራጅ አይነት በቀላሉ በመለየት እንደዚህ አይነት ኮምፕሊኬሽኖችን ማስቀረት ይቻላል። ይህን ታካሚያችንን ህክምናውን ጀምሯል። በተደጋጋሚ የምናደርግለት የመጀመሪያ የህክምና ስራ የሳይነሱን ክፍል ወደ ውስጥ የተለያዩ መድኃኒቶች ወደ ውስጥ በመርጨት ማጽዳት፣ እንደዚሁም ደግሞ እዚህ ውስጥ ያለ መግል ወይም ፈሳሽ ነገር ካለ እንዲፈስና ሙሉ ለሙሉ ወደዚህኛው አይነት ቀለም እንዲመጣ ማስቻል፣ የህመም ስሜት እንዳይኖር ማድረግ ነው። ምክንያቱም አሁን ቅድም እንዳልኳችሁ የቆየ ስለሆነ ጽዳቱን እንቀጥላለን። ጽዳቱን ሙሉ ለሙሉ ሲጨርስ ግን የተለያዩ የህክምና አማራጮች አሉ። በተለይ ፍላፕ ብለን የምንጠራቸው ወይም ደግሞ ስጋ ከጎን ከውስጠኛው ከጉንጩ ክፍል በመውሰድ በመለጠፍ ሳይነሱ ከአፉ ጋር እንዳይገናኝ ወይም ደግሞ ይሄ ቀዳዳ እንዳይኖር የማድረግ ህክምናውን እንቀጥላለን። ለወደፊት ይህኛውን ውጤት ማሳያችሁ ይሆናል። እስከዛው መልካም ጊዜ